ውሃ ጠጪ፣ አፕል ቢይ ወተት ጠጪ፣ እንደዚህ ተላጣ ቢይ፣ ይሄንን ቢይ፣ ይሄንን ቢይ፣ ይሄንን ቢይ፣ ይሄንን ቢይ። ሁሉም በላሁት። ግን ችግሬ ጋይስ፣ ይሄ ሁሉ እየበላሁት ሽንት ብቻ ነው እንጂ ሌላ ነገር የለም። የት ነው የሚሄደው? በዛውም ሆዴ ታች እሳት፣ ወገቤ እሳት፣ እራሴ እሳት። እኔ የሚበላው ይሄ ሁሉ የት ነው የሚሄደው? ወደ ልጅ ነው ወይ ሽንቱ ሆኖ ነው የወጣልኝ ወይ የት ሄደ? እኔን ደረጃ ከፍ እያደረኩት

ምግብ በላለው ሽንት ብቻ ነው ምሸና። ምንድን ነው ችግሩ? ምናምን እያለች ነው። እርግዝናው ደግሞ በጣም ከብዶኛል። ሐኪም ቤት ሲሄድ በጣም ደናነሽ፣ አንቺም ደናነሽ፣ ልጁም ደና ነው ይሉኛሉ። እኔ ግን በቃ ከጥፍር ከጸጉሬ እስከ እግር ጥፍሬ ድረስ በቃ በሽተኛ ነኝ በሽተኛ ነኝ። እተኛለሁ እነሳለው በቃ ምንድን ነው ያዘዙልኝ፣ ፈዋኪ ሰላጣዎች ምናምን ነው የተለያዩ ነገር ቢኑ የተባልኩኝ እሱን እየበላው ነው። ግን ምንም ነገር ሰላም የለኝም። እስቲ አንድ ነገር መላ በሉኝ፣ በውጭ ሀገር ምናምን ያረገዛችሁ ምናምን ብላለች። ያው በነገራችን ላይ ከሰው ሰው ይለያል። በተለይ የመጀመሪያ እርግዝና ሲሆን፣ አንዳንድ ሰዎች በጣም ነው የሚያማቸው። በጣም ነው እስከ ሶስት ወር ምናምን ብዬ ጠብቄ ነበር፣ ግን ምንም እኔ ሶስት ወርም አልፎ ያውነኝ ምንም አልተሻለኝም። በጣም እያመመኝ ነው ብላ በስጭጭጭጭት ብላለች። እንግዲህ ው እንደ ማንኛውም ሰው አገባው ሞሌድ ፈለግኩኝ። አሁን ደግሞ ይሄን ሳስብ የሆና እንደዚህ ሆንኩኝ መላበሉኝ በቃ ያመኛል፣ ያመኛል ብላለች። እና ያው ከሰው ሰው እንዳልኳቸው እርግዝና ሚለያለ አንዳንድ ሰዎች እስከ ሶስት ወር ድረስ ርግዝናው እስኪጠነክር ድረስ ነው የሚባል። እስከዛን ድረስ በጣም ያማል። ከዛም በኋላ አያምም። አንዳንዶቹ ደግሞ ካረገዙበት ቀን ጀምሮ እስከሚወሉ ድረስ ሚያማቸውም አሉ። ብቻ ስብሃነላ እንደ ሰው ሰው ሰው ፍጡር ይለያል። እንደ መልካችን እርግዝናችንም ይለያል ማለት ነው። እንግዲህ ያዘዙሽን እየበላሽ ልጅሽ ሰላም ከሆነ አንቺን ቢያምሽ እንግዲህ ቻይ፣ ወደሽ ስለገባሽበት ለዚህ ምንም እንረዳሽ ነገር የለም። ይህ እንግዲህ እርግዝና ባህሪ ነው። አላህ በሰላም ሁለት ያድርግሽ እላለሁ። ቲጂን ማያቃት ማይወዳት ሰው የለም። ከኦሮሞ ማህበረሰብ፣ ከአማራ ማህበረሰብ ማለት ነው። በጣም ፈታዘና የምታደርግ ልጅ ናት። በተለይ በጸጉሯ በእንትን በህንዶች ቅባት ነው የፈመሰችው። እኔ ተቀበው ተቀበው ተቀበው ምንም ነገር ወደዛ ፈቀቅ አላለም ጸጉሬ። እናንተ ጸጉራችሁን እንደዚህ ያሳድጋል ምናምን እያላችሁ ተሰከሳላችሁ ብላ ነበር ማለት ነው እንግዲህ አላህ ይርዳሽ። አላህ ሁለት ያድርግሽ። ሌላ ምን መድኃኒት የለውም። በነገራችን ላይ እርግዝና እርግዝናው ራሱ ጽንሱ ስለሆነ በሽታው፣ ሌላ መድኃኒት ምንም ነገር የለም። በተረፈው እንግዲህ ያው አንቺ ያለሽው ምሬት ነው። በደንብ አድርግሽ ያው አኪም ያለሽን መከተል ብቻ ነው። ሌላው እንግዲህ ጸሎት አድርጊ ነው ምንለው እና ደግሞ ሲቀጥል፣ ሁለተኛው መጀመሪያ ላይ ያስገባውት ልጅ ታክሲ ሊስ እንትነ ሊስ በታክሲ ሊሳፈር ብሎ አላስገባ አላስገባህም ብሎ እየገፋው የነበረው ልጅ እና ብዙዎችን አስቆጥቷል። አንዳንዶች ደግሞ ምን አለ ማለት ልብሱን፣ ስራውን ስራ ቢሆንም ስራ ክብር ነው። ግን እንደዚህ ዱቄት ለብሶ ምን አለ ባይመጣ የሆነ ቢያራግፍ፣ እንዳለ እኔ እንጃ እንግዲህ ወይ ቾኩሎ የሆነ ነገር አጋጥሞት እንደሆነ አላቅም። ስራ ቢኖረውም ራሱ ልብሱን ቀይሮ መምጣት ነበረበት፣ እንደዛ አዋራ በሆነበት መምጣት የለበትም ብሎ እያሉ ነው። እናንተ ስቲ ምን ትላላችሁ ማለት ነው? እና በኔ በኔ ያው እሱም ተቀጥሮ ነው የሚሰራ አደል ልጁ። አይዱን ነው እንግዲህ ተረዳቱ ማለት ነው። እና ሲገፋው ነበር፣ በእናት በጌታ ምናምን አስገባኝ፣ ሊሄድ ነው ምናምን ሚሄድ አደል እንዴ ምናምን እያለ ነበር ልጁ ማለት ነው። እና ሲለምነው ነበር ቆሞ ነገር ግን ደግሞ አላስገባህም በዚህ ልብስ ዞር በል ምናምን እያለ እየገፋው ነበር። እሱ ደግሞ እየተማጸነው ነበር እና ምንም ነገር ልብሱ ከላይ እስከታች አመድ ፊቱ ራሱ አላረገፈም። እኔ በእነት በጣም ችኩሎ ይሁን አይዱን አላቅም። እናንተ ብትሆን እስኪ ምንድን ነው የምታረጉት? ማለቴ አንደኛ ነገር ተሳፋሪ ውስጥ ያለው ተሳፋሪም እሱ እንደዚህ ለብሶ እንትን ሊሳፍር ሲገባ አይዱን ኖሺ ብሎ የሚያስገባው ሰው አለ ማለት ሁሉም የሚጠየፋሉ ገባችሁ አይደል ያው ማለት እኔ እንጃ እንዴት እንደምል አላቅም መግቢያ ላይ ያያችሁትም ቪዲዮ ማለት ነው እና እንትን ነው የሚለው ለራሱ ራሱ እንዴት አድርጌ እንትን ልበል የሆነ ቢያራግፍ የተወሰነ ያህል ይሄ እኮ ዱቄት ተቀብቶ የመጣ ነገር ነው የሚመስለው፣ ፊቱ ምኑ ምናምን ለአንዳንድ ሰው ሊረዳ ይችላል። አንዳንድ ሰው ደግሞ ከዚህ ጋር አንቀመጥም ሊሉ ይችላሉ። ወይ ደግሞ ምንም አይነት ስራ ቢሆን እኮ ሰው በቃ የተወሰነ ምናምን አረጋግፋችሁ ምናምን ነገር እንትን ትላላችሁ፣ እንዳለ እንደዚህ ዱቄት በተቀባችሁ እኔ በረዳቱን ብቻም አልፈርድም። ልጁ ወይ ደግሞ ሆን ብሎ አድርጎ እንደሆን አሁን ላይ እኮ ግራ ገባን። እች ፍመሳ ነገር ሰግጥ ትፈምሳለ ነገር ስለሆነ እች ፍመሳ ነገር ግራ አጋብታናለች። እና እናንተ ብትሆኑ ምን ሌላ ብቅር እናንተ ብትሆኑ ምን ታደርጋለች? ውስጥ ኮመንት ላይ የሰራው ነገር ትክክል ነው። ረዳቱ በረዳቱም ወይ አስቡና ማለት ነው። ሌላ ሰው እንደሁን እሱ ዱቄት ከጸጉሩ እስከ እግሩ ድረስ እንደተቀብተው ሲመጣ ሺ ብሎ ማንከሱ ጋር ይቀመጣል። ስራ ክብር ነው። ግን የሆነ የተወሰነ ምናምን አረጋግፎ ምናምን ቢል እኮ ችግር የለውም። እሱ ከወፍጮ ቤት እንደወጣ እናቴ ታክሲ ውስጥ ካልገባውን አይዱን ነው አላውቅም። ግን በቃ አራግፈ ምናምን እንትን በል በል ብለው ቢለው ኖሮ ጥሩ ነበር። ይሄ ደግሞ እኮ ጭራሽ እናቴ እየገፈተረው ነበር፣ ውጣልኝ፣ አልፈልግም፣ ምናምን በዚህ እንዴት ትገባለ? ምናምን እያለው ማለት ነው እና ያው እንግዲህ አሁን ሌኮ ሁሉም ሰው በቃ የሆነ ነገር እንትን ካላችሁ፣ ራሱ ቀረጻ ነው ቀረጻ ነው እናቴ ማንን ቀርጾ እንደለቀቀው ባለፈው ራሱ የቻይና ዋና የኢትዮጵያውያን ማለት ነው ስትናገር ሰምታቸው ከሆነ ሰው ነው እንደዚህ ቀርጾ የለቀቀው። እና መጀመሪያ የተለቀቀበት እንደውም ገብቼ አይቼ በእናታቸው አጥፎ ብዬ ለምኜ ነበር ማለት ነው። ጠየብ ለምኜ ነበር እና አላጠፉልኝም። ከዛን ሁለተኛ ላይ አሁንም ተለቋየውኝ ያው ፔጅ ራሱ መጀመሪያ አጥፍቼ ለምኜ አስጠፋሁኝ። ሁለተኛ ላይ ደግሞ መልሶ እንትን አሉ ምንድን ነው ለቀቁብኝ። ና በእናታችሁ ብዬ ምናምን፣ አጥፊ ሴት ናት፣ አጥፊ ብዬ ስላት ብር ስጭኝ አለች እና አካውንትሽን ላኪ ምናምን ስል ራሱ ሳቀችብኝ። አውቃለች እሱን ደግሞ። ብር እየጠየቀችኝ ነው ብዬ ስጠይቀው ታያት ምናምን ነው ያለኝ። ግን ሰው አያቸው ሰው ልጅ ለክፋት ያሰበው እንደውም ጭራሽና ያፈመሰኝ እንኳን ሆነ። እኔ ግን መጀመሪያ በቃ ለቤተሰቤ ምናምን በጣም ተጨነቄ፣ ለሱ ምናምን ቤተሰብ ቢያዩ እንደዛ መኪና ውስጥ ገባለ ብሎ ሲል ቢያዩ ይደብራችኋል ብዬ በጣም እንትን ብሎ ደብሮ ነበረ። ነገር ግን ጥሩ ነገር ጥሩ አጋጣሚዎችን ይዞልኝ መጣ። አንዳንድ መጥፎ አጋጣሚዎች ጥሩ አጋጣሚ ይዞ ይመጣል ባይዘወኝ